ቀልድ ሽንገሪን ምንም ቀልድ የለኝም። ይቅርታ ስላስገባችሁኝ አመሰግናለን። ችግር የለውም። እንቋይ ማሪያ እንዴ፣ ሸኝት ሳላረግልሽ እንዳትወጪማ። እናመሰግናለን። ቻው። እሺ ሸኛ ኋትኝ እስከ ኤርፖርት። ቀልድ አለኝ ብላት ጻፉ ውሸታምን ምን እናደርጋለን? እኛ ውሸት ስለምንጠየፍ እስከ ዘላለሙ ከቤታችን እናባራለን። ውሸታምን ሰው በብሎክ እስከ ፎር ኤቨር እናባረዋለን። ከውሸታም ጋር ምንም አናደርገው። እንደዚህ አይነት ውሸታም ሰዎች ፎሎ ሲያደርጓቸው አንድ ቀን እኔም ቀልድ አለኝ ያጋጠመኛው፣ ግን በጣም የሚያስቅ ግን ጫውታ ስጥነት ይቅርታ ጋር አንፈልግም ማለት በጣም ጫጫታ ላይ ስለሆነ እንዴት እንስማው? በዚህ ጫጫታ አይ ኒድ ዋተር ኑሮ ራሱ ቀልድ ነው። ሀቡ ኑሮ ውስጥ ቀልድ አይደለም። ኑሮ ያስቃል። ኑሮ ያስቃል። ንገሪኝ። ኑሮ ያስለቅሳል፣ ያስቃል። ያው እየጻፉ ነው። እኔ ቀልዳለኝ፣ እኔ ቀልዳለኝ እያለሁ ሎተሪ ዋለቀ እንዴ? ጥቂት አላለቀምጣው አለው። ሰላም ናችሁ? ሰላም እንዴ ነሽ? ቀልድ አለሽ? ቀልድ ቀልሳ ገጠመኝ ነው ግን ያስቃል። እኛ ግን ያለው ቀልድ ነበር ግን ያስቃል። ታው እሺ፣ እንስማ እሺ ከአረብ ሀገር ነበር እና የመጣሁት፣ ማለት ነው የመጀመሪያ ቀን ቋንቋ ስለማልችል ኪስ አለች ማለት ነው ሴት ይቷ ኪስ አንጭ አለች። ኪስ አንጭ ስትል እኔ ደግሞ የልብስ ኪስ ይላት ልብስ ማለት ነው እና ይሄ ነው የልብስ ኪስ እንዴት አድርገሽ ይዘሽላት የለሽም። እንዴት ልብሱን ነው ልብሱን ነው ማለት። ልብስ ያለው ኪስ ልብስ ያለው ኪስ ኪስ ያለው ልብስ ይዘሽላት። ልብስ ያለው ኪስ ልብስ ያለው ኪስ አለ። አዎ ልብስ ያለው ኪስ ወይስ ኪስ ያለው ልብስ፣ ልብስ ያለ ኪስ ያለው ልብስ ማለት ነው እ አሁንም እኮ በደንብ አለመድሽም። ታዲያ አማርኛ ነው የማትችይው ወይስ አረብኛ? አረብኛ ነው። ኪስ እኮ ነው ያልሽው ደጋግመሽ። ልብስ ያለው ኪስ፣ ኪስ ያለው ልብስ ወይስ ልብስ ያለው ኪስ ልሽ ልብስ ያለው ኪስ ልብስ ኪስ የለው ምንዴ ልብስ ያለው ኪስ ማለት ነው። ኪስ ያለው ልብስ ያለው ኪስ። አይዋ አማርኛ ስንተኛ ቋንቋች ነው? ማሬ ኧረ እኔ አማርኛ ነው የምችለው? አማርኛ ስንት ቋንቋ ያለው ስንተኛ ቋንቋሽ ነው አማርኛ? ማለት መጀመሪያ አፍሽን የፈታሽው በምን ቋንቋ ነው ማለት ነው። አማርኛ ነው መጀመሪያ አፍሽን ስትፈቺ በልጅነትሽ፣ በአማርኛ ቋንቋ ነው የጀመርሽው። ያ ማለት አማርኛ የመጀመሪያ ቋንቋሽ ነው ማለት ነው። ስለዚህ አማርኛ ስንተኛ ቋንቋሽ ነው ስትባይ፣ ስንት አይነት አማርኛ አለ ብለች ሳይሆንችም፣ አማርኛ ስንተኛ ቋንቋሽ ነው ስትባይ፣ የመጀመሪያ ቋንቋ ነው አፍ መፍቻ ቋንቋ ነው። የመጀመሪያው አዋይ ነው ነው የሚባለው። እሺ እሺ። አመሰግናለሁ። ይቅርታ። እና ደግሞ ልብስ ያለው ኪስ ሳይሆን የሚባለው ኪስ ያለው ልብስ ነው የሚባለው። እሺ። እና ደግሞ በሌላ ቀን አታስገብኝም ታሪክ አለኝ ብዙ ጊዜ ጠይቄ ይሻው አላስገባም ስላልሽ ታስገባሽ አስተማሪ ታሪክ አለኝ ብለሽ ከጻፍሽ ያስገቡሻል። ሞዴሬተሮች አስተማሪ ታሪክ አለኝ ብለሽ ጻፊ ኮመንት ላይ የዛኔ ያስገቡሻል። የፍቅር ክሊኒክ ወይም አስተማሪ ታሪክ ቀን በኮመንት ቀልድ የምጽፉ ሰዎች ለኮመንታተሮች እንጂ እኔ አላነብም። አይኔ አይኔ ይደክሟል። ኮመንት አንብቤ ረጅም ኮመንት ማንበብ አልችልም። አጫጭር ነው። አቤት ኩን የምትባል ልጅ ደብዳቤ የሚያክል ኮመንት እየጻፈች አስር ኮፒ ፔስት፣ ኮፒ ፔስት ታደርገዋለች። እሺ ቀልድ ያለው ይግባ። ቀልድ አለኝ እያልሽ ነው መስከረም እኔ ምናምን እያላችሁ አይደለም የምጽፉት ቀልዳለኝ ብላችሁ ስጽፉ መድሬታዎች ይስቧችኋል እሺ ሀቡ ችግሩ የአንቺ ቤት ስንገባ ያሰብ ነው ሁሉ ይጠፋል ለምን እሺ ነኝ ሰላም አቡ እንዴት ነሽ አለሁልሽ ማሬ ሰላም ነው አለሁ እግዚአብሔር ይመስገን ሰላም ነው እሺ ቀልድ የኔ ያው የስነ አረብ ሀገር ነው እኔ መጀመሪያ ጊዜ እንደመጣ ነው እና ጁበን አምጪ አለችኝ ጀበና ጁበን እሱን አምጪ አለችኝ ገና አዲስ ነኝ ና ከዛን መጀመሪያ ሰራተኛቸው የትግሬ ጀበና ላይ ከበት ላይ ያለች እና በደረጃ ወጥቼ ጀበና ወጥቼ ወሰድኩላት ለሴትዮዋ ማለት ነው። እኔ ራሴ እኮ ጅብን አባባለች ጀበና ይመስላል ስትይ ጀበና አልኩኝ። ሁለተኛ ቀልዴ ደግሞ ማለት አሁንም ገጠመኝ ነው። ጊደር ነው ባህሬኖች የሚሉትና የሚሉትና ጊደር ጂደር ነው የሚሉት ጂደር አምጫ አምጫለች። እና የመጣልኝ ጊደር ነው። እና ጊደር ኬት ነው መጣው ብዬ በጣም ወጣው ፎቅ፣ ምንም የለም። እና አይ ነው ገጥመኝ ያለውኝ ከዛ ምን አረግሽ? ምንም ጊደርስ ማለት ቆየሁ ፈለጋ። መጠችን ፎቅ ማን ነው ጊደር ፈለጋ። ዝም ብዬ ውጭ ቁሜ በረንዳ ላይ ወጣውና ቆንኩኝ። ምንም የለም። ከዛም እሷ ራሶ መታኔ ወሰደችኝ ማለት ነው። እኔ ጊደር ፈለጋ ወጥች ጅድር ብላ ሳየች ከዛን አምታኝ። ይሄ ነው ጅደር የምንለው ምናምን አለችኝ። ጊደር አደለም ማለት ጅድር። አሁንም አይገባኝም እና ይሄ ነው ያለኝ ገጠመኝ። በጣም ደስ ይላል። እናመሰግናለን። ጀበናውም ጅድሩም ደስ ይላል። እሺ አብይ ስለገባው በጣም ደስ ብሎኛል። የኛ የሳቅ ምንጭ ነሽ እና በርቺልን። እሺ አሜን። አመሰግናለሁ። ሞዴሬተሮች ያስገቧቸዋል። ጅብን ስትባል ጀበና፣ ጅድር ስትባል ጊደር። ቢኖር እየነዳች ጊደር ጥጃ ነው አደለም ታገኝ እየነዳች ብእና ምን እናድርግ፣ ትንሽ እንሳቅ ብለን እኮ ነው። ሳቁ ፈታ ዘና በሉ። ለምድን በቀላሉ ማንስቀው ኑሮ መሮ ና የደላው ነው በቀላሉ የሚስቋልን የሀብታም ልጅ ምንም ማሳብ የለበት። እኛ ቢኮረኩሩም አንስቅም። የዘንድሮ ሰዎች ገጣሚ ለማይ ገጣሚ ለማ በደንብ ያስቀናል። አውዬ እንኳን ለዚህ ያበቃሽ አመሰግናለሁ። ዛሬ ፊቴ ሁሉ ፍክት ብሎ ለድብር ብሎ ነበር ስንንከራትት። አመሰግናለሁ። ይኸው ድኜ መጣሁላችሁ። ተመስግን ዛሬ ደስ አለኝ። ከሆን መጣሽል። እሺ ዛሬ ቀልድ ነው። ገጣሚ ለማ ከመጀመሩ በፊት እኔ ውሃ ላምጣ እንዳያመጠኝ ኖርማል ወሬ እያወራችሁ ጠብቁኝ፣ አንዴ በኋላ አምጣ። ከኪችን ይዣችሁ ልሂድ። እያወራችሁ ትጠብቁኛላችሁ። እያወራችሁ ጠብቁኝ፣ ተጫወቱ። ህንዬ ሰላማችሁ። ዝቅ ብል ደሳለን እናታችን መጣችልን ሰብሳቢያችን ስለሆነች እናታችን እንበላት እንጂ ልጃችን ነች። ያው አንድ ነጥብ ስምንት ናት። ይኸው ትመጣለች ቶሎ። እሺ አንተ አዋራቸው እስኪ። ድንገት ይኸው አንድ ነጥብ ሰባት ገቡ። ድሮ መሄድ ጀመሩ። አብረው ኪችን ሄደው ነው ግጥም ላንብብላቸው፣ አጭር ግጥም። እስከዛ ሞት መኖሩ ጥሩ፣ ሰው ከሰው ባይበልጥም በአፈጣጠሩ፣ ሰው ከሰው ቢበልጥም በእርግጥ ባኗኗሩ፣ ሰው ከሰው ቢለይም ባመለካከቱ፣ ሰው ከሰው ቢልቅም በአይምሮ እውቀቱ እኩል የሚያደርገው አስቦት መሞቱን ሰው በሰው ላይ ተንኮል ቢተውስ መስራቱን ጥሎት የጥሪው ቀን ሊሄደ ራቁቱን ባይመካበትስ የሰው ልጅ ንብረቱን ደግሞም ባይኮራበት ምን ነበር እውቀቱን ያን የማይቀር ጉዳይ አስቦት ምሞቱን። ሰዎችን ሀብታቸው ከሞት ቢያድናቸው እነ ሮክ ፌደርን አፈር ሳይበላቸው እስካሁን ምድር ላይ ቆመው ባየናቸው ለእኛም በተረፉን ሞት ባልደፈራቸው። ንብረት ስለበዛ ስለተከመረ፣ ከሞት የዳን አለ ወይንስ የነበረ? ብቻ ልማ ሁሌም በሞት ሳይደፈር ሮክፌለር፣ ዛሬ ምድር ላይ በነበር። አናስታይን ሊቁስ የሞት ጊዜው ደርሶ፣ አፈር ሆኖ የለ አንጎሉ ፈራርሶ። ሞትን ቢረታለት እውቀቱ መምጠቁ፣ በነበር ባልቀረ አናስታይን ሊቁ የአናስታይን አንጎል ድንጋይ ተንተርሶ እዛው ከሚተኛ ክምር አፈር ለብሶ ሞትን መርታት ብችል አፈሩን ደርምሶ ምድር ላይ ባየነው ዳግም ተመልሶ ምድርም በጠቀማት ዳግም ተመልሶ ከመቃብር በላይ ስሙን አስጠርቶ ስንቱ ጀግናም ሞቷል፣ አገሩን አኩርቶ አይችልም ሰው ከሞት በጀግንነት መዳን። ቢቻልማ ከሞት በጀግንነት መዳን የአጼ ቴዎድሮስ ጡንቻን ለምን በላው ጉንዳን? አይችልም ሰው ከሞት በእውቀቱ ለመዳን ቢችልማ ከሞት ሰው በእውቀቱ መዳን የአንስታይን አንጎል ለምን በላው ጉንዳን? ይላል። አሜን አሜን፣ ተባረኩልኝ። ተጫወተ ጭራ ሲሄድ እኮ ግጥም ሺህ ጅ ጠበቁኝ፣ ሶስት መቶ ሰዎች ወጡ ዞር ስጋ ኔ ፎቶዬን እያስቀመጥኩላችሁ ነው የምሄደው። ከዚህ በኋላ ስሄድ በትልቁ ፎቶዬን አሳጥቤ ውኋላ መጣ ስሄድ ሽንት ቤት ስሄድ ፎቶዬን ቁጭ እያረኩላችሁ ሄዳለሁ። እንደዚሁ እንዳለ አሁን እንዳለን አለ አይደል ገስት ላይ ምናምን እያየሽ ስክሪንሻት ታረጊው እና እሱን ነው እንትን አርገሽ ሂጅ። ስለዚህ ስለዚህ እንደዛ አርጌ ዱቅ አርጌ የላቸው ነው የሚሄደው አለች ብለው እንዲቀመጡ። እኔ ስሄድ ላጥ እኔም ብላችሁ ነው የምትመጡት። ለምን አልጠብቁኝም? እሺ፣ ገጣሚ ለማ ቀልዱን ይነግረናል። አመለጣችሁ ቀልድ። የወጣችሁ ሶስት መቶ ሰዎች ቀልድ አመለጣችሁ። እሺ፣ የመጀመሪያው ቀልድ አንድ ታታሪ ገበሬ አለ ጠዋት ከብቶቹን ይዞ እርሻ ይውልና ማታ ነው የሚገባው። አንድ በጣም የሚወዳት ላም አለችው። ላሟ ወልዳ እመጫት ነች። ጠዋት አላለበ ወተቱ ምናል ያስገባና ጥጃዋን ቤት አስሮ ላሟን ይዞ ሌሎቹንም ከብቶች ይዞ እርሻው ሄደ። እርሻው ሲሰራ ውሎ ማታ ላይ ወደ ቤቱ ለመሄድ ሲለቃቸው እቺ መጫቷ ልጇን አፍቃታለች እና እምቦ እምቦ እያለች ወደ ልጇ ፊት ፊት ቀድማ ትሮጣለች። ጥጃዋም ከዛ ትጨዋለች እየበረረ ስትሄድ አንድ የተራበ ወጠምሻ ጅብ ሁለት ወንዶች ልጆች ያሉት ምግባቸውን ፍለጋ ይወጣሉ። ገበሬውን ጥላሷ ወደ ልጇ ግቷ ግቷል እየበረረ ስትሄድ አገኛት አያት። ዛሬ በቀኝ ጎንን የተነሳ ነው አጋጠመን፣ ጮማ ይልና ዘሎ ጡቱ አስር ገብቶ ዝም ጥል አድርጎ ይጥላታል። ሁለቱ ወንዶቹ ልጆቹ አንዱ መጅሩጥ ይባላል ስሙ፣ አንዱ ማንጆሎላ ይባላል። ዝርግፍ አድርጎ ይጥልና ዝም ብሎ ይውጣል፣ ይውጣል፣ ይውጣል። ልጆቹ ቁጭ ብለው አይናቸው ቁልጭ ቁልጭ፣ ዝም ብሎ እሱ መዋጥ ነው። እንዴ አባ ብቻ ነው እንደ የምትበላው ለእኛም ስጠና? ብሎ ማንጆሎላ ይጠይቀዋል። ይህ ምን አይነት ሄድና ጆሮዋን ብጥስ አድርጎ ይወረውርለታል። ያችን ጆሮ እየቆረጠብ ያለ እሱ ሁድቀውን የዘነጠለ ሲውጥ ገበሬው ይደርሳል። ወይኔ ወይኔ፣ ላሚን እንደ እናት የምወዳት ልጆቼን ያሳደገች ላሚን ይልና የተሸከመውን ቀራጥሎ በሽመል ያዝ እንግዲህ ለዋላ ድ ድቡ ሲያደርገው አድነኝ አድነኝ አድነኝ፣ ልጄ ማንዦሎላ ሲለው፣ ምን ሰጠኸኝና ከአንድ ጆሮ ሌላ አለው። አሁንም እያዘ ድቡ ድቡ ሲያደርገው አድነኝ አድነኝ፣ ልጄ መዥሩ ምን ሰጠኸኝና፣ በል ብቻህን እንደበላ ብቻህን ሩጥ አለው ይባላል። ሁለተኛው ቀልድ ደግሞ አንድ እረኛ ልጅ አለ። ቀኑ ሙሉ የመንደሩን ከብቶች ሰብስቦ ፈረስ፣ አህያ፣ ላም፣ በግ፣ ፍየል ይዞ ጋራ ለጋራ ጫካ ሲያግኒሞስ እንኳን ደህና ቆያኛ። አመሰግናለን ወንድሜ። ሶሪ ስላቋረጥ። በጣም ችግር የለ። አሁን እረኝነቱን ሲጠብቅ ከብቶቹን እየዋለ ማታ ይገባል። ለየባለቤቶቹ ከብቶቹን ማስረከብ ነው ስራው፣ ይሄው ነው ልጁ። በቃ እንዲሁ ከብቶች ስር አደገ። ሲያድግ የከብቶችን ባህሪ ነው ይዞ ያደገው። እያንዳንዳቸውን የሚያደርጉትን ነገር ባይምሮው እየሳለ አደገ። ለአቅመ አዳም ሲደርስ ተዳረ ልጁ። አሁን ልጁ እንግዲህ ባይምሮው እየሳለው ፈረስም ይሁን አህያም ጾታዊ ግንኙነት ሲያደርጉ እንደ ፈጣጠራቸው እንደ ተፈጥሮ አንድ ይፈጽማሉ። ከዛ አርግዛ ወልዳ ልጇን አሳድጋ ከአመት በኋላ ነው ሌላ ግንኙነት የሚፈጽሙት። ይሄ ባይምሮ ሴብ ሆኗል። ውሽራው አገባ ከሚስቱ ጋር እንዳየው እንዳደገበት ያን ግንኙነት ፈጸመ። ከዛ ወፍ የለም ዝም። ሚስት ብታይ የለም ብታይ ምንም የለም። በቃ ዝም ብሎ እሱ ስራውን ሰራ መጥቶ መጋደም ነው። ግራ ቢገባት የምትወዳት ጓደኛዋለች ለጓደኛዋ ታማክራታለች። ጓደኛዋን ብልጥነችና ትመክራታለች። ደህና ደህና ምግብ ስጭው፣ ራስሽን ንጽህናሽን ጠብቀሽ፣ አለባበስሽ እንዲህ አይነት አክት አሳየው ትላታለች። አሁንም ታደርጋለች። ምንም የለም ታገለች። ምንም ደግማም ነገረቻት፣ ሌላም ዘዴ ነገረቻት። ምንም የለም። መጨረሻ ላይ እስቲ ባህሪውን ንገሪኝ፣ አስተዳደጉ፣ ኑሮ፣ ስራው እንዴት ነው ስትላት ዝርዝር አድርጋ እንደዚህ ከከብቶች ጋር እንደሚውሉ ናምን ትነግራታለች። ውይ ይሄ እኮ ቀላል ነው አለቻት። ማታ ሲገባ ብለሽ ዝለይ እናውጭበት ያን ጊዜ ታገኘዋለሽ አለቻት። እሱ ያው እንስሶቹን እንዳየው ልክ እንደተባለችው ሲመጣ እንደ ፈረስ ዘላ ብላ ስትዘልበት ጉዳይ ሁሉ ተፈጽሞ ተስማምተው መኖር ጀመሩ ይባላል። እናመሰግናለን። ተባረክልኝ። አጭር ግጥም ልበልላችሁ። እናውቃለን ባይ አንዳንድ ወንዶች ሁሉን ነገር እኛንን የሚያውቅ የሚለው አምባገነኖችን የሚመለከት ነው። ስሙኝ ይላል ስሙኝ እውቀት መቅሰም ካሰባችሁ፣ እውቀት ያለው ከእኔ በቀር ስለሌለ በዝች ሀገር፣ እውቀት መቅሰም ካሰባችሁ፣ አፋችሁን ለጉማችሁ ስሙኝ ዝም ብላችሁ፣ ንግግሬን እስክጨርስ ማንም ምንም ሳይተነፍስ ብቆጣችሁ፣ ብሰድባችሁ፣ ብመታችሁ፣ ብረግጣችሁ፣ ሁሉንም ችላችሁ ስሙኝ ዝም ብላችሁ። ምጣድ እንኳን ዝም ብላ ሳነድባችላ እሺ ብላ በመስማቷ ይሄው አበላችኝ እንጀራዋን ሰጥታ፣ ይላል። በጣም አሪፍ። በጣም እናመሰግናለን። ተባረኩልኝ፣ ክብሩልኝ። ተላምሽ በዝት በል ጨርሶ ይማረሽ ልጄ። ከአይናችን አትጥፊብን። ምን ሰላምሽ በዝት ይበል። ባለቤትሽንም በሰላም ከስራው ይመልሰው። ሰብስቢን፣ አትጥፊብን። ለናምሹ እሺ ቀልድ አለኝ።